አረሙ ሰራል እረ እንዴት እያላኩላችሁ እኮ ነው። እንዴት ኖሮ እንዴት ነሽ? ልክ ይላችኋል እኮ ታይም እየቆጠረ ነው። እነሱ ጋር አም ኦኬ። እኛም ደህና ነን። ልጆቹ ተኝተዋል ባካችሁ ነው። እነዚህ ልጆች በቅመም እራት እየሰራሽ ነው። እስከ ተመጣጣ ራቱ እስኪደርስ እንግዲህ መታገስ ነው። ቴክኒክ አሁን እዚ ጋር እኔ እንት ላይ አንዱ ሺ የሚል ቆይ፣ ዝም ብዬ ልቀበልሽ። ሰላም ሰላም ሰላም፣ ነው አማን ነው። አልሐምድሊላሂ ቤት እኛ እኮ እየጠበቅን ነው። ገዝት እኮ እየፈለኳቸው እኮ ነው። አለን እኮ አለን። ከዛ ለማ ለማ ለሁለት ሰው ልኬ እንትን ላይ ነው እንዴ ነው ቀይስ ታይም እየቆጠረ ነበር ለምሚ የሚቤት እየጠበቅን ነው መለኛውም እዛ ነው እንደ እሺ ወይ እኔ ልውጣና እናንተ ጋር ልግባ ባበቀ አዎ ውጣና ናቶሎ አባይት መቷል እንኳን በሰላም መጣ ሰላም ነህ ወንድሜ ወንድማችን ሞይት ይዟል? ፍፄም ከታች መጥቷል። ፍፄ እናመሰግናለን እንኳን በሰላም መጣ። እመለኛ ታላቃችን የቤታችን ድምቀት እንኳን በሰላም መጣ። የቤቢሱ አባት ሞይት ይዟል እና ሁላችንም እስቲ ልብ ቅርጽ ልብ ቅርጽ ልጆቻችን ከቅርታ ጋር ኮፒሊንክ ሼር እያደረጋችሁ ልጆቻችን በልብ ቅርጽ ምርጥ ኢንቨስትመንት እየጻፋችሁ እስቲ አንድነታችን እናሳይ፣ ፍቅራችን ለልጆቻችን እናሳይ። ታችሁ ልብ ቅርጽ ላኩ። ልብ ቅርጽ ልብ ቅርጽ እንወዳችኋለን። ማጣፈመት ልብ ቅርጽ አበባ። እስቲ በመቤት አግዙት። እስቲ አበባ እየጎዘጎዛችሁ አባ ልብ ቅርጽ እየጎዘጎዛችሁ ጠብቁ። እንወዳችኋለን እና ከብራችኋለን። ሁሉም ጫረቃባ ነው። እንወዳችኋለን ወንድም አባቦ አባቦ ደርባ አባቦ አባቦ አባቦ ሁንዱም ጨረቃ ፋሚሊ እንወዳችኋለን፣ እናከብራችኋለን። የቤቱ ታላቅ አባት እስቲ ለማከታ እስቲ የቱ ምን ሀል ፍቅር እንዳላችሁ እስቲ አሳዩን። ወዳችኋለን፣ አመሰግናለሁ። ሁላችሁም ጌልቶም አንዱን ትከይሳን ጨረቃ ፋሚሊ ቴንክ ዩ ቬሪ ማች። እናመሰግናለን ሁላችሁም፣ እናመሰግናለን ሁላችሁም። ኮፒ ሊንክ ሼር እያደረጋችሁ ማለት በሼር አግዘንና

ማርያምን ትለያላችሁ፣ እግዚአብሔር ትለያላችሁ፣ ሁላችሁም ትለያላችሁ። እናመሰግናለን። እንደዚህ በሆነ መልኩ መቀበል አለብን። ቤቱ እንዳትደራረጉ መጥፎ መጥፎቹን ሰው ደግሞ ሞዲተሮች አለ ቅጽ ቤቱን እያ- ሁላችሁም አውሩ እና መሰግ ያበቃችሁት ያወቃችሁት እናንተ ናችሁና፣ ጨረቃ ፋሚሊ ሁላችሁም ተናግረናል፣ ቀድሙን ተናግረናል። እነዚህ ልጆች ሲመጡ በሰላም በፍቅር እነሆ የሚመጡት እናንተን ደግሞ ሰላምታችሁን አቀርባችሁ ሌሎቹ እንዲገቡ እያንዳንዳችሁን እናስገባችኋለን በፍቅር በሰላም ምንኛው ነገር ጥያቄ መልስ ሳይሆን እዚህ ጋር ፎሎ መልሱልን። ታምራላችሁ እንደዚህ ልጆቻችሁ ምናምን ሳትሉ ሰላማችሁ፣ መልካም ኑታችሁ ወደፊት አንድ ሚሊዮን ምርጥ ምርጥ ቪዲዮ እንዲሰሩልን ሁላችሁም በትትና እንጠይቃቸዋለን። ምርጥ ምርጥ ቪዲዮ በእነሱ ቪዲዮ ብዙ ብዙ ሰዎች የምትደሰቱ አላችሁ፣ ልጆች አላችሁ፣ እናት አላችሁ እዚህ ጋ ልጆቻችሁን የምታመለክቱት ብዙ ሰዎች አላችሁ እና እኛ ቤት ራሱ መንታ ያላችሁ አሉ። ሌላ ቤትም እንደዛ መስዋዕት ለዚህ አካውንት የከፈላችሁ ብዙ ሰዎች አላችሁ። እነሱ ደግሞ ጎብዞ ለወደፊት ጥሩ ስራ እንዲሰሩ እነሱም አድጉ ለትውልድ አዋሪያ እንዲሆኑ በፍቅር ተቀበሉ። አዋሪያ ሆኑ። የፍቅር ግንብ እየገነቡ ነው ትውልድን እያስተማሩ ነው። እና እንደዛ እያደረጋችሁ ሰላማችሁን አቀርቡላችሁ። ሌላ ጥያቄ ፎሎ ስለ ልጆች፣ ስለ አራቱም ልጆች ቤታችሁን እንደም ይከፍታሉ ቃል እናስገባቸዋለን እዚህ ጋር ሲመጡ እና ቤታችሁን ሄደን ደግሞ ስለ ልጆቹም፣ ስለ ቤቱም፣ ስለ ራሳችሁ ሕይወት ታሪክ ደግሞ ምንና እዛ ሄደን ምንጠይቆ ይሆናል። አመሰግናለሁ፣ ወዳችኋለሁ፣ እናመሰግናለን። እና አዋሪያ እንዲሆኑ እንዲጠነክሩ ልጆች ናቸው ገና ሁሉም ከሰላሳ አመት ሁለቱም እንደምታውቁ እኛ ፊትለፊታችን ነው ያደጉትና፣ ሁላችሁም በፍቅር እንድትቀበሉ ስራችሁን በስነ ስርዓት ሰርቶ ለትውልድን በስነ ስርዓት እንዲያስታምሩ እናንተ ደግሞ ድጋፍ ሆኑልን። ድጋፍ ሆናችኋል፣ እስከዛሬ ከጎናችሁ ናችሁ። እስከዛሬ ሲከፉም ሲደሰቱም እናንተ ናችሁ። አብራችሁ ያላችሁ ምርጥ ፋሚሊ፣ ምርጥ ኦዲንስ፣ የምትገርማችሁ እናንተ ደሞ ሰላም ጤና ይብዛላችሁ በያላችሁበት ሁሉ። ከምንም በላይ ሰላም ነው፣ ከምንም በላይ ፍቅር ነው፣ ከምንም በላይ ደግሞ ጥሩ ለሰው መመኘት ነው። ብዙዎቻችን ሰው ሀገር ላይ ነው ያለ ነው። እግዚአብሔር ለሀገራችሁ ያብቃችሁ። ትለያላችሁ ጥሩ ጥሩ ነገር ጥሩ መልካም መልካም ነገር ለሰው መመኘት ለራሳችን ህይወታችን መገንባት ነው። ስለዚህ ደግሞ ለህይወታችን ሁሉም መገንባት ጥሩ ነገር መመኘት እነዚህ ልጆች ደግሞ ጥሩ ነገርን እየተመኘን እያገዝ እ ሰውፎ ማገዝ ብርና ወይም ደግሞ እየተሸካ ወይም አይደለም ባልተው አለልኝ እኔ አለውልሽ አለልኝ ማለት በጣም ትልቅ ነው። ማክበር ሰው ማክበር ጸሎት ማድረግ ጎንም አሁን በጣም ትልቅ ነገር ነው። መልካም ምኞት ብቻ መመኘት በጣም ትልቅ ነገር ነው። በረከት ነው፣ ለነሱ ሳይሆን ለራሳችሁ በረከት። በረከት ወደ ቤታችሁ በረከት እየጠራችሁ ነው እና ብዙ ነገር ይቅርታ ተምረናል፣ ይቅርታ ልብ እንዳለን ከነሱ ጋር ተምረናል። የትውልድን አዋሪያ ሆኖ እንዲያልፉ አሁንም ጥሩ ጥሩ ነገር አሳልፉ። ብሩኬና ሄሚ ደግሞ ከዚህ በላይ የትውልድን አሪያ ሆናችሁ የፍቅርን ግንብ ብላ ትውልድን አሳይታችሁ ለወደፊት እንድትቀጥሉ እግዚአብሔር ያደርግልን። አሁንም እድግ ክብድ በሉ። ሌላችሁ አውሩ። መለይ እስቲ አንድ በለን፣ ሞተን ክፈትና አንድ በለን የናቴኤል አባት እሱ ካልተመቸው ልጆቹ ሰላም ይበሉት። በተራሚው ፈተው ማለት ነው። ምናልባት እሱ ላይ መቸው ይችላል። ያዳመጣችሁ ይሆናል። ሰላም በሉት። ሰላም ሰላም።